የቅድስና ህይወት ነው የራበኝ። ነኝ የዓለሙንም አይቼ አንጠፍ ጥፌ በልቼዋለሁ። የምፈልገውን አለም ላይ አድርጌያለሁ። የቅድስና ህይወት ነው የጠማኝ። ትርጉም የለሽ ህይወት ኖሬዋለሁ። በደንብ አድርጌ ኖሬዋለሁ። ትርጉም የለሽ ህይወትን አንጠፍ ጥፌ በልቼዋለሁ። ኖሬዋለሁ ተደንቅበታለሁ ሶሻል ሚዲያ ላይ ንቁስ ተብዬበታለሁ። እሱን ላይ ይቀርና ኢየሱስ ሆኖኛ አልፈልግም ልባል የዓለም አዳኙን ይዤ የሚያድነኝን ይዤ ሙሉ ነገር ይቀር። ትበሳጫለህ፣ ትናደዳለህ። ኢየሱስን ማግኘቴ ያናደዳችሁ ሰዎች ለምን ብላችሁ ጠይቁ። ዋይ ኢየሱስን ማግኘት የሚያበሳጭ ከሆነ ችግር አለ። የሃይማኖት ችግር አለ። ኢየሱስ የግል አዳኝ አድርጎ መቀበል የሚያናድ ከሆነ ሃይማኖታዊ ችግር አለ። ብዥታ አለ። ብዥታው መጥራት አለበት። ብዥታው ይጥራን ያል ነው የቁም እስረኛ ነው የምትደረገው። ኢየሱስ ብቻውን ያድናል ስትል ቤተክርስቲያን ድጅ እንዳትረግጥ ነው የምትባለው። ሀሳዊ ትምህርት ነው የመናፍቅ ትምህርት ነው የምትባልበት ነው። ኢየሱስ ስሙ ለመጥራት ፓወር ያስፈልገዋል። ደረትህን ነፍተህ ኢየሱስ ጌታ ነው ብለህ የመሰከርክ ጊዜ ታመልጣለህ። የምትፈራው ስም ነው። በጣም የሚያስፈራ ስም ነው። ጥበበኞች ብቻ የሚጠሩት ስም ነው። የተመረጡ ሰዎች ይጠሩታል። እሱ ሲመርጥ ነው። እኔ ዘፋኝ አደለው በዘፈን አልታወቅኩም። ዘማሪ አደለው አርቲስት አደለው ምን አደለው። ማንም ባልታወቀው ነገር እኔ የታወቅያለሁ። ብዙ ለፍቶ ነው የታወቀው። ብዙ ሰው አርቲስት ብትል ለፍቶ ነው የታወቀው። ዘማሪ ብትል ጦማ ድረው ነው የታወቀው። ምን ብትለው ስንት ለፍቶ ነው የታወቀው። ምንም ሳልል እንደፈለግኩ ሙዲዤ የታወቅኩ ሰው ነኝ። እንደፈለግኩ ሆኜ የታወቅኩ ሰው ነኝ። ምንም ከእኔ እንዳልሆነ አቃለሁ። እግዚአብሔር ለእሱ ስራ ሊያዘጋጅ የራሱ ፈልጎ እንደሆነ አቃል። ለምን ካልከኝ እሱ በበረት ላይ ነው የተወለደው። የእኔ ጌታ፣ የሁላችን የክርስቲያኖች አምላክ የሆነው ኢየሱስ የተወለደው በረት ውስጥ ነው። ሰው እንኳን አይወለድበትም። ይሄ ነው እንዴ ብለ የምትገላመጥበት ቦታ ላይ እሱ ተወልዶበታል። ተወልዶበታል። እሱ ስውራንን ያበራ ሙታንን ያስነሳ ተወግሮበታል። ሙርተ ይዞ እስቲ ራስን አድን ማላገጫ ሆኗል። ይችላል ለእኔ ነው ያውላ ለእኛ ዋጋ ለክርስቲያኖች በሙሉ የተከፈለ ዋጋ ረክሷል፣ ረክሷል። ስለ ኢየሱስም ሲጠራ ሙድ መያዣ የሆነበት ሆኗል። አለምን ማሸነፍ በጣም ከባድ ነው ዓለምን ማሸነፍን የሚያህል የሚከብድ ነገር የለም ስጋን ማሸነፍ ለክርስቶስ መኖርን የሚያህል ከባድ ፈተና የለም እውነቴ ነው ናን ጸልይ ከምትለውና ናን ጠጣ ከምትለው ናን ቃም ናን ናጭስ ብትለው ሮጦ የሚመጣው ማን እንደሆነ ራስን ጠይቀው ይህ ነው ለሳ ድሪንክ ስትለው ሮጦ የሚመጣው ጀለሴ። ዳን ጸልይ ብትለው አጠገባ አይደርስም። ስለ ጌታ ቃል እንመስክር እንነጋገር ብትለው ድራሹ የለም። ይሄ ክለብ አለ፣ ዛሬ ኮንሰርት አለ፣ እዛ እንሂድ ስትለው ቀድሞ ከወር በፊት ይደውልላል፣ ከሳምንት በፊት ደውሎ ይዘጋጃል። ምን እንደሚያደርገው የሚያደርግ ሰው ኔክስት ዊክ እኮ ስለ ጌታ ምስክርነት አለ ወፍ ሲገባ ብቻ ነው ክርስቶስን የምታውቀው። ሲገባ አስራ አምስት ዓመት አልገባኝም። ዝም ብዬ እንደ ሙዴ መሆን ሰው ነኝ። እንደ ሙዴ አይሞቀኝ አይበርደኝ። እንደ ሙዴ መሆን ሰው ነኝ። አስራ አምስት ዓመት ነው። አሁን ግን ክርስቶስ ገብቶኛል። እድሜ ለአቡነ ገብርኤል፣ እድሜ ለአቡነ ለአባታችን ለአቡነ ገብርኤል፣ ለአቡነ በርናባስ። በጣም ገብቶኛል ክርስቶስ እነሱ ናቸው እንዲገባኝ ያደርጉት። ክብር ለእነሱ ይሆኑ። በእውነት በጣም ማከብራቸው አባት ናቸው። የቁም እስረኛ ሆነው እኔን ክርስቶስን በቃ እንድገፋበት ያደርጉኝ እሳቸው ናቸው። እሳቸው ጋር ምንም ነገር ባይመጣ እኔም አላቀው፣ እኔም በቃ በሙዴ ቀጥላለሁ፣ በላስላስ ቀጥላለሁ። አባታችንን ግን ለክርስቶስ ብለው መከራን ሲቀበሉ ሳይ፣ ሆ ለካ የክርስቶስም በስሜ የተጠላችሁ ትሆናላችሁ የሚል ነገር ትክክለኛ እንደሆነ ገባኝ። አሁን ደግሞ ነገሩን ወደ ፖለቲካ ሊቀይሩት ነው። እራሳቸው ምክንያት ፈጥረው ውዥንብር ፈጥረው ሌላ ነገር ሊያስነሱ ነው። አባታችን ያሉት በቪዲዮ ተለቋል፣ አይተነዋል። ትክክለኛ መጽሐፍ ቅዱሳዊ ንግግር ነው የተናገሩት። ሁለት የዓለም ቤዛ የለም። ይህን ደግሜ ነው የምነግርህ፣ ሁለት የዓለም ቤዛ የለም። የዓለም ቤዛ አንድና አንድ ነው። የለም የትኛውን መጽሐፍ ላይ የለም? ሁለት የዓለም ቤዛ ኖሮ ነው አያውቅም። በክህደት በውሸት የጨመራችሁት የዓለም ቤዛ እናንተ ናችሁ፣ አባታችን አልጨመሩም። የዓለም ቤዛ ክርስቶስና ክርስቶስ ብቻ ነው። ስለ ሌላ ቤዝነት አይመለከተኝም መስማትም አልፈልግም። መስማት የምፈልገው የዓለም ቤዛ አዳኙን ክርስቶስን ብቻ ነው። የዓለም ቤዛ እሱ ነው። ያዳነኝ እሱ ነው። የተሰቃየልኝ እሱ ነው። መከራን የተቀበለው እሱ ነው። በእኔ አመነ የዘላለማዊ ሕይወት ይኖረዋል ብሎ ቃል በቃል የነገረኝ በእኔ በስተቀር ወደ አብ የሚመጣ የለም ብሎ ቃል በቃል እየመሰከረኝ አንተ የዓለም ቤዛ ሌላ አለ ብለ ያዙ፣ ይልቀቁኝ፣ አስራሃለው፣ ትምህርት ቼክ ይደረጋል፣ ትባረራለ፣ እርምጃ ይወሰድባል እየተባለ የሞት ዛቻ ይዛትባል። ይህን የሚሰራው ዲያብሎስን እርኩስ መንፈስ ነው። የክርስቶስ የሆኑትን ያሳዳል ሁሌም እንዳሳደደ ነው ዛሬ አይደለም ዛሬ ትንሽዬ ፕሮቴስታንት ወንድም እናቶቼ ቀና ማለት ጀምረዋል እንደ ፕሮቴስታንት የተሰደደ ኢትዮጵያ ላይ ማንንም አታመጣም የተሰቃየ የተተፋበት መከራ የተቀበለ እንደ ፕሮቴስታንት ኢትዮጵያ ውስጥ ምንም ሃይማኖት አታመጣም ፍቅር ሲዝም እንደዛ አሉ ነው ፍቅር ሲዝም ለብቻው ነው ማንም የለውም አንዳንድ በስሱ ኮሽኮሽ ያደርጓታል እንጂ ፍቅር ሲዝም እንኳን እንደዛ አልሆነም። ይሄ ከዘራ ይዞ እንደዚህ እንደዚህ የሚሉ ይዞ ፉን ፉን እያለ እየተሽከረከረ ነው፣ በየሰርጉ ይደንሳል፣ ሲፈልግ የፈለገበት ይሄዳል፣ ማንም አይነቀው። እንደ ፕሮቴስታንት ኢትዮጵያ ውስጥ ስቃይ የበዛበት ስቃይ እየበላ አሁንም ድረስ የሚሰደው የሚዘገንን ስድቦች ከአባቶች ያሉን ማጣላት አልፈልግም፣ አልፖስተው ፕሮቴስታንትን በሚዘገንን ሁኔታ የሚሳደብ ስድቦች አምጥቼ ብሰጥ ታብዳል። እንዲናረግ ነበር። እንዲህ ብለ ራስን ትጠይቃለ። ስንቱ ነው በድንጋይ ያሳደደው ፕሮቴስታንት ወንድም፣ እናቶቻችንን ስንቱ ነው የተፋባቸው? ስንቱ ነው ሙልጭ አርጎ እነሱን ያዋርዳቸው? ስንቱ ነው ዛሬ በስሱ ቀና ብለዋል። አደባባይ መመስከር ጀምረዋል። ኢየሱስ ጌታ ነው እያሉ በቤታቸው መመስከር ያልቻሉ ስለ ኢየሱስ ክርስቶስ አሁን በየአደባባይ ይመሰክራሉ። ክርስቶስን ማስቆም አይቻልም። የክርስቶስን ማዳን መመስከር ማንም አይችልም። ቤታቸው እኮ ማምለክ አይችሉም ነበር። ቤታቸው ውስጥ ቤት ውስጥ ሰብሮ ተገብቶ ትቀጠቀጥ ነበር። ቤታችሁት መመስከር የማይችሉት ክርስቶስን አደባባይ መመስከር ጀመሩ። የትም አደባባይ ኢትዮጵያ ላይ ሄድ፣ ኢየሱስ ጌታ ነው እያለ የሚመሰክርል ፕሮቴስታንት ብቻ ነው። የትኛውም አደባባይ ግባና ጠይቅ። ኢየሱስ ጌታ ነው እያለ የሚመሰክርልህ ጴንጤ የሆኑ ቁጭ አለ። እኛ ቤት የሚመሰክር የለማ፣ መስካሪ የለማ። መንገድ ላይ ሆነው ኢየሱስ ጌታ ነው የሚልን አታገኝም። መንገድ ላይ ግን ጥላ ይዞ ዛሬ ገብርኤል ነው፣ በገብርኤል ስም እያለ የሚለምንል። ዛሬ ሚካኤል ነው ብሎ ጥላ ይዞ ቁጭ ብሎ በሚካኤል ስም የሚለምንላ አድርጉ በድምፅ ማጉያ አለው። ዛሬ ልደታ ናት ብሎ እንትን ይዞ ማጉያ ይዞ ድምፅ ማጉያ ይዞ የሆነ ጃንጥላ ይዞ ዱቅ ብሎ የሚለምን አለ። በኢየሱስም ስም እያለ ግን የሚሰብክ የለም በአደባባይ ላይ። ሀቁን ነው የምነግርህ። በኢየሱስም ስም የኦርቶዶክስ ቤተክርስቲያን የተሰራው በክርስቶስ ደም ነው እየተባለ አንድም ውጭ ወጥቶ የሚመሰክርላት ወፍ የለም አምጣ አምጣ የለም። በቤቱ የተከለከለውን በቤቱ ድምፅን አታሰማ የተባለው ፕሮቴስታንት ወንድም ዛሬ በአደባባይ ኢየሱስ ጌታ ነው እያለ ይሰክላል። ይሄ ክብር ለሱ ይሁን፣ ክብር እሱ ይውሰድ፣ የሰራው ስራ ነው። ክርስቶስ እግዚአብሔርን ማንም በአመልከው በአመሰግነው ድንጋይ አፋውጥቶ ምስጋና ይሰጣል ይላል መጽሐፍ ቅዱስ። ድንጋይ ድንጋይ አፋውጥቶ ማመስገን ይጀምራል። ስለዚህ በቤቱ ያፈንከው አደባባይ መመስከር ይጀምራል። እሱ ሲገርም አራት ኪሎ ጭምር ንጉስ ሆኖላል። ኢየሱስን የሚያመልክ ሰው አራት ኪሎ ገብቶላል። አራት ኪሎ መዘመር ተጀምሯል። ለንገር የዶክተር አብይ ባለቤት ዘማሪ ናት። የክርስቶስ አርበኛ ናት። የክርስቶስ ወታደር ናት። ልትወደው ልጠላው ትችላለህ። እዚህ ሲገርማ አራት ኪሎ ላይ ያለው ቤት አላዘፍን አላዘምር ያልከው፣ እንዲያመሰግን ያላደረከው ነገር አራት ኪሎ እየተዘመረ ነው። ክርስቶስ እያልኩ ነው አራት ኪሎ ገባ። አንተ ያፈንከው አንተ አላደርክም ያልከው፣ ክርስቶስን አላዘምር ያልከው፣ ለክርስቶስ ትንፋሽ አልሰጥም ያልከው ዛሬ ክርስቶስ አራት ኪሎ ገብቶ መዝሙር ላይ ቀዳማዊት እመቤት ዝናሽ ታያቸው እየዘመረች ነው። ለክርስቶስ ክብሩን እሱ ይውሰድ። አሁንም እላለሁ ኦርቶዶክስ ወንድምናቶቼ ስለ ክርስቶስ ዘምሩ፣ ስለ ክርስቶስ ዘምሩ፣ ስለ ክርስቶስ ስበኮ። ኢየሱስ ጌታ ነው፣ ኢየሱስ ብቻውን ያድናል ብላችሁ ዘምሩ። የዛኔ ሰላማችሁን ታገኛላችሁ። አልተዘመረም። እኛ ቤት እኛ ቤት ስለ ክርስቶስ አደባባይ ላይ አልተመሰክረም። ጴንጤዎች መስክረውታል፣ መካድ አልችልም። በየመንገዱ ሂደው ታገኘዋለን። በየመንገዱ ኢትዮጵያ ላይ ሂድ ታገኘዋለን። የኢየሱስ መስካሪ ጴንጤ ሆኖ ቁጭ አለል። መስካሪው ነው፣ በየመንገዱ ይመሰክራል። ስለ ክርስቶስ አያልነት፣ ስለ ክርስቶስ ቤዛነት፣ ስለ ክርስቶስ አዳኝነት በየመንገዱ ይመሰክራል። እብድ ልትለው ትችላለህ። የገባው ገብቶት ነው የገባው ገብቶት ነው ተቀድሶበት ነው ድኖበት ነው ለዛ ስም ነው። አንተ ለመዳን ሰላሳ ቀናት ይዘህ በሰላሳዎቹ ትመራለህ። አንድ አዳኝ ነው ያለን አንድ አዳኝ አንድ አዳኝ ነው ያለን። ሰላሳ አዳኝ የለኝም ኖሮኝም አያውቅም። አንድ አዳኝ ግን አለኝ። ሰላማችሁ ብዝት ይበል፣ ሰላማችሁ ይብዛ። ኢየሱስ ያድናል፣ ኢየሱስ ያድናል። በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር አድርጉ ይላል። በአብ ወልድ በመንፈስ ቅዱስ። ስለዚህ አሁን በአደባባይ የሚመሰክር ስለ ኢየሱስ ማን እንደሆነ ኢትዮጵያ ላይ መነጋገር እንችላለን። ኖሮውን ኢትዮጵያ፣ አሜሪካ ኖሮውን አሜሪካ፣ ኤኒዌር ወርልድ፣ ስለ ኢየሱስ አዳኝነት አደባባይ የሚመሰክረው ማን እንደሆነ ለመነጋገር ከባድ አይደለም። ማን ነው የሚመሰክረው? እንነጋገር። መልስ የለህም። ይህ ነው። አትመሰክራትም፣ አትመሰክርም። ስለ ማርያም ስል ግን ትመሰክርልኛል ዱ ከመጽሐፍ ቅዱስ ውጭ ቢያንስ ሰላሳ መጽሐፍ ታመጣልኛለህ መጽሐፍ ቅዱስ የማይለውን ሰላሳ መጽሐፍ ታመጣለህ ያለ ሀሳብ ያለ ምንም ሀሳብ ታመጣልኛለህ አለ ስለ ቅድስት ድንግል ማርያም ያለ ሀሳብ ታመጣልኛለህ ዝም ብለህ ማለት ነው በጉልበት ያልተጻፈ እየጨመረ የቀነሰ ይፈረድበታል እያለ አንተ ግን መብትህ ነው አዳኝ ክርስቶስ ነው እያለ መጽሐፍ ቅዱስ እየነገረ አማላጅም አስታራቂም አዳኝም ኢየሱስ ነው። ሁሉን የሚያደርግ የቤተ ክርስቲያን ኪዳን ኢየሱስ ነው እያለ አንተ በጎን ሌላ ምናምን ጀለስ ትፈልጋለ። ሌላ አርቦሽ ከአንተ ጋር የሚዛመድ ከአንተ ጋር አብሮ የሚሄድ ማችም ያደርግ ትፈልጋለ። ሄደን አላለም አላለማ። ቢልማ ማድረግ መብትህ ነው መቻለህ መቼ አለ? አላለም እኮ። የትንሣኤው መጀመሪያ የሚጀምረው ከተሰቀሉት ነው። አይደል እንዴ? እባክህ ጌታ ሆይ መንግሥት በመጣች ጊዜ አስበኝ። እንትናን አስበኝ አላለ፣ እንትና አስበኝ እንትና አስበኝ አላለም። ያለው አስበኝ እራስህ። እነሆ ዛሬ ጋር በገነት ትኖራለህ አለው። እዛ መልሱ ያለው ክርስቶስ ጋር፣ መልሱ በሙሉ ክርስቶስ ጋር፣ ያለው ቁልፉ ያለው የገነት ቁልፍ ክርስቶስ ጋር። ዮሐንስ ራዕይ ላይ ምዕራፍ አምስት ላይ የሚናገረው ነው። ቁልፉ ሰባት በሰባት የታተመ የሚፈታው የለም። ብርቱ መልአክ ነው የመጣው፣ ብርቱ፣ ማንም ዝም ብሎ መልአክ አልመጣም። ብርቱ መልአክ መጥቶ የሰጠው ለክርስቶስ እሱ ነው የፈታው። ለታረደው በግ ብቻ ምስጋና እንደሚያስፈልግ መጽሐፍ ቅዱስ ቃል በቃል እየተናገረ ፈጥረን የሀገር ምስጋና ከየት ይምጡ? ምን ይሁኑ? ምን ይሁኑ? ለማናቃቸው ጊዜያችንን ስናባክን ጨረስን፣ ጊዜያችንን ጨረስንን፣ ቁርጥም አድርገን በላ ነው። ከዛ ይኸው መጨረሻችን የሆነና እግዚአብሔር በቤቱ እንዲያጸናኝ የክርስቶስ አርበኛ እንድሆን ጸሎት አርጉልኝ። በየትኛውም እምነት ያላችሁ ክርስቶስን የምታመልኩ በሙሉ ነው ምለው፣ ክርስቶስን የምታመልኩ በሙሉ በቤቱ እንዲያጸናኝ፣ በቤቱ እንድሆን፣ እንድመሰክር፣ በሱ ስም እንድሰደብ፣ በሱ ስም እንድዋረድ ጸሎት አርጉልኝ። በሱ ስም፣ በሌላ አይደለም። አሁን ልዋረድ የምችለው ኢየሱስ ክርስቶስን አምኗል፣ የግል አዳኝ ሆኖ ተቀብሏል፣ ከብዬ እንድሰደብ ነው የምፈልገው እንትናን ሰድቦ እንትናን ላስላስ አድርጎ ምናምን የሚባለው እሱን ፕሮግራም ጨርሰናል። እሱን ጨርሻለሁ ያለሁ እሱ ፕሮግራም ዘግቼዋለሁ። አሁን የምፈልገው የኢየሱስ ክርስቶስ ወታደር ሆኗል የሆን ይማኛ ዮናስ ሙሉና የኢየሱስ ክርስቶስን መስክሯል ወንጀለኛ ነው እንድባል ነው የምፈልገው። ወንጀለኛ ነው፣ የክርስቶስን አዳኝነት መስክሯል። ክርስቶስን በሙሉ እሱ ብቻ ነው አዳኝ ብሎ ተቀብሏል። የግሌ አዳኝ ብሎ ተቀብሏል ብለ እንድትከሳይ ነው የምፈልገው። ሌላ ከስ ጨርሻለሁ፣ አልቋል። ጨርሽ ያለው ሌላው በቤት አትጸልም የተባለ ጴንጤ ዛሬ አደባባይ ኢየሱስ ጌታ ነው እያለ ነው። የኢየሱስን ኃይል እሱ ላይ ታየዋለ። በቤት አትችልም። ቤቱ ላይ ልጁን የቀበረ አለ። ቤተክርስቲያን ሄደ መቅበር አትችልም ተብሎ ታውቃላችሁ። በኢትዮጵያ ታሪክ ላይ ያለ ነው የሚኖር ነው የነበረ ነው አሁን ቤትን ማመስገን አትችልም የተባለው፣ አደባባይ ላይ ኢየሱስ ጌታ ነው ይላል። ክብሩን እሱ ይውሰድ፣ ክብሩን ጌታ ይውሰድ። ኢየሱስ ይችላል። የይሁዳ አንበሳ ኢየሱስና ኢየሱስ ብቻ። ይሄ ከዮኒ ማኛ ሰምታችሁ ታጣቁ፣ እኔም አላቁ፣ እኔም ተወዛዱ ተጠቃሚ ነኝ። ዞር ዞር ብያይቻቸዋለሁ መሰራቸውን ቪዲዮዎች አይቼዋለሁ። ፖስት እደረጋለሁ። ሪሚክስ ይደረጋል። ምን አይቼዋለሁ። ላስ ላስ አለበት።